ሁላችሁ እንግዲህ ዛሬ እህቶቼ ሊዘይሩኝ ይሄን የመሰለ ሲኒቦል ሰነቦል ነው የሚባለው፣ ሰነቦል ይዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ስማይል ፋርሜቻ ቤተሰቦች

አዲስ ስም ቤት ነው የገባሹ ብለውኛል እህቶቼ። ለማንኛውም እስኪ አብረን እናያለን ማለት ነው ምን ይዘውል እንደሚወጡ ምን እንደሚያስፈጥሩ፣ እና ያላቸው እንግዲህ ወግ ደረሰኝ። ማፍጠሪያ የርኩስ ሳስፈጥር ነበር፣ ዛሬ ሊያስፈጥሩኝ ነው እህቶቼ። ነገራችን ላይ ታላቀት ምናምን ስትሆኑ እንደ እናት ነው በቃ የምትቆጠሩት። ሰሞኑን ልፋት አብዝቼ የፀሐይ ለጽንስ ነው። እና ውዶቼ እንደዚህ ደርሶ ማፍጠሪያው መጥተው እያቀራረቡ ነው። ዛሬ በሳውዲ ምግብ ነው በቃ ማፈጥረው እና በጣም ደስ የሚል ፊጥራ እንግዲህ በቤቴ እንደምታሳልፉ ተስፋ አደርጋለሁ። እስኪ አብረን እንየው አለች ባለሙያዋ ረተይ ካሜራ ይናፋድ ናቸው። ለማንኛውም ሁለት ዶሮ ነው የመጣው አመናችሁ ማለ ጂንጀ ማንጭ ባህደኑ ትለልማለ እንዴች ነው ሰው ሲያ

ምን ይቀራሉ ምናምን፣ ቁራጡ አስከፍ። ግቡ ግቡ ግቡ። የኔ ቤት ግድግስ ይወዳል። ማሪፋ አየ፣ ድግስ ጠፍቶ እኮ ነው። ችግር አለባቸው። ወይኔ ባስ ግን እሱን ነገር ቀላል ነበር አሰራሩ። ሳውዲ ያለው ሰራው ነበር። ይሄ ቀረፋ ከላይ የሚፈሰውን እኮ ነው አላገኝም

እና እህቶቼ እንደዚህ ባለሙያ ናቸው። ዶሮ ገና ሲከፈት ተውት፣ ቤቱ ሽታው በእኔ ወጥተው ነው ትላላችሁ። በነገራችን ላይ እኔ ታላቅ እህታቸው ና፣ ያው እንደ እናት ስለሚያዩኝ እኔ ደስ ይለኛል ማለት ነው። ታላቅ እህት የሆናችሁ ልጆች እድለኛ ናችሁ። በእርግጠኛም ታናናሾቻችንን ያው እንደ ልጆቻችን አይደለም የምናየው፣ ብዙ ነገር ነው የምንንከባከባቸው። ብዙ የነሱ ህይወት እንዲሰምር፣ ደስተኛ እንዲሆኑ ምናምን በጣም እንጥራለን አይደል እንዴ? እና በተራቸው እንግዲህ እንደዚህ የው ማፍጠሪያ እያቀራረብን ማብሪያት አይሄድም። በሻማ በምን እያበራል ደግነቱ ማብሪያቱ መጣለንና ደስታችን ሙሉ ሆነ ማለት ነው። በጣም መቶቼ ከዛሬ በቤቴ እየተንጫጫውን ያፍጥሬ እስካሁን ድረስ እየተንጫጫ ነው ማለት ነው። በጣም ደስ ብሎኛል። አልሐምዱሊላ እኔ የሚሆነ ሰደቃ ቢጤ ቤት እያሰብኩ ነበረ። እነሱ ደግሞ እንደዚህ መተው ከዛሬው እንግዲህ ደመቅ ደመቅ አድርገውልኛል። ኢንሻላ ደግሞ ኔ ተራይ ደግሞ ኔ ደግሼ የምጠራቸው ነው የሚሆነው ማለት ነው። ውዶቼ አንድ ነገር አልቀራቸውም። እኔ እንግዲህ ቤቴ ብቻ ጸዳ ጸዳ አድርጌ ነው ይጣበቋቸው ላቸዋለሁ እዚች ሴት ክላስ ለወንዶቹ አቀረብን እዚህ ሳሎን ቤት ደግሞ እንግዲህ ለሴቱ ሴቱ ደግሞ ልጅ ልጆቻቸውን ይዘው ስለሆነ በጣም ሰፊ ስለሆነ ሳሎኑ ይበቃናል ብዬ ነው ላቸዋለሁኝ ብቻ ልጆቹም ደስ ይላሉ እህቶቼ እንግዲህ በጣም ብዙ ነን አልሀምዱሊላሂ ረቢል ዓለሚን አላህ ሀያታቸውን ያርዝምልን በነገራችን ላይ ሁሉም አራት ልጅ ሶስት ልጅ ምናምን ያለውም ስላለ ፈፈቱ ሲቀላቅል በጣም ነው የሚገርማችው። አልሐምዱሊላ። አንዳንድ ጊዜ አንድ ወንድ ነው እኛ ቤት የነበረው አሁን አንድ ተጨምሮልናል፣ እንጂ ሌሎቻችን ሴቶች ስለሆንን በቃ ሁላችንም ጓደኛሞች ነው የምንመስለው አልሐምዱሊላ አላችኋለሁ። እህቶቼም በጣም በጣም ከልባ አመሰግናለሁኝ። እንደዚህ ቤቴ እኔ እናት ቤት አስመስለውልኛል። ሀቂቀተን እንደዚህ ድምቅ ብሏል፣ ልጁ ተሰባስቦ በቃ ደስ የሚል ውጩ ላይ ከውጭም ስወጣ ደስ ይላል፣ ውስጥም ስገባ ደስ ይላል። ልጄም ልጆቹ ስታይ መሄድ ሁሉ ጀምራለች። ውዶቼ መሄድ ጀመረች፣ የምን አባቱ ዳዴ ብላ በግሯ መሄድ ጀመረች። እነዚህ እንግዲህ ልጆቹ ስታይ ማለት ነው። እንደዚህ የተጫዋወትን በላን፣ አንድ ላይ በጣም ደስ ብሎን እናቴ ቆማለች እና፣ በጣም ደስ ብሎ እንደዚህ ያፈጠረን ኢንሻአላ፣ ደግሞ ቀጣይ እኔ እናቴን ሰፕራይዝ አደርጋታለሁ ብያለሁ ማለት ነው። አስፈጠራታለሁ ባላ ፈቃድ። ለዚህ የቀለድኩባቸው በቃ እኛ ቤትሽ መጥተን መብል ያነጣ በቃ ይሄን ካሜራሽ ና ታነሽልንም እያሉ የተሳሳቅን ብቻ የተቀላለድን በላን። እስኪ ዱአውን ደግሞ አዳምጡ እና አሚን በሉ ሁላችሁን ማለት ዚ ቀላቃቸ ባ ሰፋይቃ